የድሮ ሰፈራችን የተዘጋ የጠንቋይ ቤት ነበረ። ጠንቋይዋ ሴት ነበረች። ቤቱ የተዘጋበት ምክንያት ሰዎች ንብረታችንን ተዘረፍን፣ ልጆቻችንን ተነጠቅን፣ ወዘተ የሚሉትን አቤቱታዎች ለፖሊስ አመልክተው ነበር እንዲዘጋ የተደረገው። አስፈሪው ነገር ሰዎቹ ያቀረቡት አቤቱታዎች ሙሉ በሙሉ ትክክል ነበሩ። የጠንቋይ ቤት የሴጣን ቤት ስለሆነ ይደረጋሉ ብለን የማንጠብቃቸው ነገሮች ተደረጉ ቢባል ደንቀን አይገባም። ተሰረቁ የተባሉት ልጆች ግን አልተገኙም ነበር። ቤተሰቦቻቸው የእድሜ ልክ ሰቁቃ ተሸክመው እየኖሩ ነው። የጠንቋይ ቤቱ ምንም እንኳን ቢታሸግ አንድ ዓመት ቢሆነውም አሁንም ድረስ ከግቢ ውስጥ ጩኸት እና መዝሙር ይሰማ ነበር። ነገር ግን ማንም ግቢ ውስጥ አይኖርም። ብዙ ሰዎች ይህን ሁኔታ ለማጣራት ብለው ገብተው ምንም እንዳላዩ ተናግረው ነበር። የግቢው ሁኔታ አስፈሪ ያደረገው ነገር የገቡት ሰዎች ቀስ በቀስ የጤናቸው ሁኔታ እየተናጋና እየተቃወሰ መጥቶ መጨረሻቸው ሁሉም ሞት ነበር። የግቢው ሁኔታ እንደዚህ እያለ ከዕለታት በአንዱ ቀን የሰፈር ልጆች ሆነ